ዋው እስቲ አብራን እንስራ። አሁን እንደምታዩት ቆንጆ የእንቁላል ፍርፍር እስቲ አብራን እንስራ። ሰላም ሰላም ውድና የተከበራችሁ የውዬ ውድ ፋሚሊዎች እያ እንዴት ናችሁ? ባያላችሁበት ስፍራውሎ ላይ ሰላማችሁ እጅግ ፍዝዝት ትበልልኝ። ቤተሰቦች ላይ ኮሜንት እንዳትረሱልኝ፣ አበረታቱኝ። እስቲ ዛሬ ደግሞ ከኔ ጋር ሆነን የእንቁላል ፍርፍር እንስራ። አንድ ሽንኩሩት እንደዚህ፣ መጀመሪያ ዘይቱን ነው የጨመርኩት። ዘይቱ በደንብ ከጋላ በኋላ ሽንኩሩትን ከታትፍ የጨመርኩበት እንደዚህ፣ ትንሽ ጠበስ ጠበስ እናረጋለን። በነገራችን ላይ እኔ የተጠበሰው ሽንኩሩት ስለሚወድ በደንብ ነው የሚጠብሰው። እናንተ ግን ጨምራችሁ ቢያንስ አንድ አምስት ደቂቃ ቆይታችሁ ለብለብ ሆነ ለብለብ ማለት ነው እንግዲህ ጥብስ ለብለብ ይባላል እንግዲህ ። ስለዚህ እንደዚህ ማረግም ትችላላችሁ። ሽንኩርት ባይበስል ይመረጣል ብዙ ጥቅሞች ስላሉ ማለት ነው። እኔ ግን ደግሞ የተጠበሰ ሽንኩርት ስለሚወደው እንደዚህ በደንብ እጠብሳለሁ ማለት ነው። እንደምታዩ ደግሞ ቲማትም እንደዚህ አዘጋጅቻለሁ። ሁለት ቲማትም ትንንሾቹን ማለት ነው መላጥ ካልፈለጋችሁ ሽንኩርት ማይማነው ቲማቲም አትላጡ ማለት ነው፣ ካልፈለጋችሁ ምክንያቱም ሊዳጅ ላይ ብዙ ጥቅሞች አሉ። ስለዚህ ተጠቀሙበት፣ እንዲሁም ሎርማን ነው። እኔ ግን ያው እንደዚህ ላጥኩት፣ ጎረት ጎረት አድርጌ ሽንኩርት ላይ ጨመርኩበት። በዚህ መልኩ እንጠብሳለን ማለት ነው። ቤተሰቦቼ ላይካችሁ፣ ኮመንታችሁ እውነታ ይረሳልኝ እናታችሁ አበረታቱኝ፣ አካውንት እንዲንቀሳቀስ አንድ በቃ ቬራል እንዲወጣልኝ አድርጎልኝ፣ ሼር በማድረግ ገብታችሁ ደግሞ ላይክ አድርጎ ምንም ነገር አይጎልባችሁም። በእውነት አበረታቱኝ። መልካምነት ለራስ ነው። የሚሰሩትን እንደዚህ አበረታቱ። ብዙዎችም ካን በውስጥ መስመር እዛ ኮሜንት ለብስ ጽፉልኝ። በጣም መልካም ነበረ። ግን እናንተ በውስጥ መስመር ነው፣ በኢሞ በዋሳፕ ሀሳብ ስትሰጡኝ አላችሁ። በጣም በርች ምናምን ትሉኛላችሁ። እዛ በሎኝ በቃ እዛ በሎኝ። እኔ ኮሜንታችሁን በትክክል ይመልስላችኋለሁ። የቻልኩትን አቀርባለሁ። ደግሞ ለመስራት ቀላል የሚሉትናች ቀላል የሚለው ነገር ነው ይ የሚመጣው እንደ እናንተም ስግደት አለም ላይ ነው ያለው። ስለዚህ እስቲ እኔን እኔ የመዳም ቅመም አልለውም። እኔ የመዳም ቅመም ሳይሆን የራሴ በቃ የህይወት ቅመም ነኝ ለራሴ ማለት ነው። ስለዚህ አበረታቱኝ ማለት ነው። እንደምታዩት እንቁላሉን በዚህ በጉድጓዳ ሳህን ለጨመርኩበት በደንብ መታ መታ ማድረግ አለብኝ። ያው ስልኬን በአንድ ስላ ስለ ያዝኩ ነው። አሁን ቁጭ አርጌ ስልኬን ቁጭ አረጋለሁ። በደንብ እመታለሁ ማለት ነው። ከዚያ በበሰለው እንትን ላይ ነጭ ሽንኩርት ጨመርኩበት፣ ትንሽዬ ግን እንቁላል ላይ ያው ብዙ ጊዜ ነጭ ሽንኩርት ብዙም አያስፈልገውም። ነገር ግን እንደ ፍላጎታችሁ ነው፣ አለማድረግም ትችላላችሁ። እኔ ደግሞ ሌላ ቅመም ስለማልጠቀም የእነሱን የዚህ ሀገር ቅመሞች አልጠቀምም ማለት ነው። ስለዚህ ነጭ ሽንኩርት ትንሽ ነው የጨመርኩት። ስለዚህ እናንተ የፈለጋችሁትን ተጠቀሙት። ስለዚህ እኔ ቤት ውስጥ ያለው እኔ የሚበላውን እነሱ የሚበሉትን ነው የሚመጣው። ለካሜራ ተጨንቅ ይሄ ለምኑ ለምኑ አይደለም። ስለዚህ የምትፈሩት የሚፈሩ እህቶቻችን ስላሉ እስቲ እኔ ቢያንስ ለነዚህ ቢያንስ ተምሳሌት መሆን አለብኝ ብዬ ስላሰብኩ ነው። ስለዚህ በሌላ እንዳት ተረጉሙ። ይሄም ምግብ ነው ይሄም ይሄም ምናምን አትበሉ ብትሉም ችግር የለም። ብቻ እግዚአብሔር ይመስገን። ስለዚህ እንቁላል እንደዚህ ጨመርኩበት። ከዛ በደንብ ውስጥ እንዲገባ በዚህ መልኩ ቀስ አድርጌ አማስላለሁ ማለት ነው። ፍርፍር ያለው ስለሚወድ ነው። ይን እናንተ አለ ማማሰል የሚቻላል። ስለዚህ ቀስ አድርጋችሁ ማለት ነው። እና ቤተሰቦችዬ፣ በጣም ነው የሚወዳችሁ። አበረታቱኝ፣ አበረታቱኝ። ሌላኛው ደግሞ አሁን እየቁርስ ቪዲዮ ቢያንስ ማታ ላይ ነው የሚወርደው። የኔትወርክ ችግር ስላለበት ቪዲዮ ቶሎ አይወርድም። ስለዚህ እንዴት ነው የቁርሱ ማታ ለሚትለቅ ምናምን እንዳትሉኝ። የኔትወርክ ችግር ስላለ ባልኩት ሰዓት ላይ አይደርስም፣ አይወርድም። ስለዚህ በትግስት ተከታተሉኝ፣ ደግሞ አበረታቱኝ። በዚህ መልኩ አዘጋጀው። እንደሚታዩ ዳቦ አለ፣ እንጀራ አለ። እንጀራው ወደፊት ደግሞ እንደ እንደሚያዘጋጀው በእርግጥ የእንጀራ አገጋገር ብዬ የለቅኩት ቪዲዮ አለ፣ ወደ ታች ስትወርዱ ታገኛላችሁ። ነገር ግን እሺ የጋገርሽው እንጀራ እንዴት ነው የምታስቀምጪ ብላችሁ ጠይቃችኋል። ቪዲዮ ይዤ እመጣለሁ። ምክንያቱም በረዶ ቤት ውስጥ እንደ እንደሚያስቀምጠው ይሄም ዳቦ በዚህ መልኩ ስላለ